በስምዓብ ወወልድ ወመንፈስ ቅዱስ አህዶ አምላክ። በመጀመሪያ በክርስቶስ ክርስቶሳውያን በወልድ ወሉዳያን እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛቸው የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የአደራ ልጆች በወደደንና ባፈቀረን እስከ ሞት ድረስ በታመነልን በአምላካችን በመድኃኔታችን በኢየሱስ ክርስቶስ ፍጹም ሰላምታ ቃል ሰላም እላችኋለሁ። እንደምን አድራችው? እንደምን ዋላችው? እንደምን አመሻችው? አሜን። የአምላካችን ስሙ ዛሬም ዘወትርም አጽናፍ ዓለም እስከ አጽናፍ ዓለም የተመሰገንና የተወደሰ ይሆንልን። አትለይምና የሐዲስ ኪዳን ክብርት የሆነች እመ አምላክ ወላዲተ አምላክ ቅድስት ድንግል ማርያም የተመሰገነችና የተወደሰች ትሆንልን። ጻድቃን፣ ሰማዕታት፣ መላእክት፣ አቡ አባቶቻችንና ቅዱሳን እናቶቻችን እንደየክብራቸውና እንደየማዕረጋቸው የተመሰገኑና የተወደሱ ይሆንልን። ውድ የቻናላችን ቤተሰቦች እንኳን ወደ ፍረ ሃይማኖት መንፈሳዊ ሚዲያ በሰላም መጣችሁ እያለን ቻናሉን ለመደገፍ ሰብስክራይብ፣ ላይክ፣ ሼር እንዲሁም ማንኛውም ያላችሁን ሀሳብ ኮሜንት እንድታደርጉልን በልዑል እግዚአብሔር ስም እንጠይቃለን። ውድ ቤተሰቦቻችን በየቀኑ የየዕለቱን ስንክሳር የየዕለቱን ገድል የየዕለቱን ጸሎት ስለምንለት ሁላችሁም ወደ ቻናላችን እየገባችሁ እንድትከታተሉን ስንል በልዑል እግዚአብሔር ስም እናስተላልፋለን። በስራ ቦታ በማንኛውም የህይወት ቦታ በትምህርት ብትሆኑ ይህንን ቅዱሳንን ጸሎት ለትንሽ ደቂቃ በማዳመጥ ከቅዱሳኑ ጸሎት በረከት ረዴት ተሳታፊ እንድትሆኑ በእግዚአብሔር ስም ጠይቃለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እግዚአብሔር ያከበራችሁ በላይትን ጻድቃንን ምስጋናዋን መፈጸም የማይቻላቸው የእመ ቤታችንን ተአምር ለመስማት ዐይነ ልቦናቸውን ያብራላቸው በረከቷ ልመናዋ ከሁላችን ጋር ትኑ ለዘለዓለም። ዋሚ በዕብራይስጥ ማርያም የምትባል የእመ ቤታችንን ክብሯንና ልዕልናዋን ምስጋናዋንም በልቦናቸው አሳድሩት አኖሩት። ማርያም ማለት መንግሥተ ሰማያት ትምህርታ የምታስገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቡና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከእነርሱ ልትወለድ አዳምም እመቤታችን ማርያም ከእሱ አብራት እንድትከፈል ከሔዋንም ማይፀ እንደምትወለድ አውቆ ሔዋንን ሕይወት የነሽላት ነበር። የእመቤታችን ክብሯም ምስጋናው ሙሉ ተጽፎ ቢሆን ምን ብራና ብቻ ነው ነበር ሊሰማው የሚቻለው ጆሮ ምንድን ነው ሊወስነው የሚቻለ ምንክነ አስቦ ሊደርሶስ የሚቻለው እንደ ምን ያለህን ይላል። ነገር ግን የተቻለልን ያክል ከምስጋናዋ ጥቂት እናነባለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ ሴሊ ዳዊት በብዙ ምሳሌዎች እየታየች ትነገር ነበር። የእመቤታችን ትውልድ በአባቷ በኩል ከንጉሡ የዳዊት ወገን ነው። በእናቷም በኩል ከሊቀ ካህናት ከአሮን ነው። የአባቷ ስም ኢያቄም ነው። የእናቷም ስም ሐና ነው። ሥጋዊ ነገርን ከማሰብ መጠበቅ ከአዳም ልጆች ለማለት ተሰጥጠው ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳን አልተቻላቸውም። በቀደመው ወራት ያልተሰጣቸውን ስተው በድለው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያም የአብ ማረፊያ ማን ነው? እንደ እመቤታችን እንደ ማርያም የወልደስ ማደሪያ ማን ነው? እንደ እመቤታችን ማርያም የመንፈስ ቅዱስስ ቤት ማን ነው? ለሰው ኃጢአትን ሳይሰራ መኖር ይቻለዋልን? ከአራቱ ባህርያት የተፈጠረ ሰው ከእመቤታችን በቀር እሳት የሸከመ ኃጢአትን የሚያሰራ የለም። እመቤታችን ማርያም ከመላእክት ትልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። እመቤታችን ማርያም ሀሳቧ እንደ አምላክ ሀሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። መቤታችን ማርያም ንጽሕት በመሆኗ አምላክ እንዲያድርባት አደረገችው። መቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። መቤታችን ማርያም አምላክን በድንግልና ወለደችው። መቤታችን ማርያም በነቢያት ትነገር ነበር። መቤታችን ማርያም በሐዋርያት ትነገር ነበር። ለቤታችን ማርያም በፍጥረት አንደበት ትመሰግናለች። ተመሰግናለች። የቤተ ክርስቲያን ልጆች አክብረዋት። ለእናንተ ለሀጣን መድኃኒት ስለሆነች በጓገር አገልግሎትም የሚያገለግላት ዋጋዋን ትሰጠዋለች። ሳትጠላጠሩም በፍጹም ልቡናችሁ ምናት እርሷ መድኃኒት ናትና በስዕሏን ፊት ስገዱ። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ። ስም አጠራሩ አይታወቅም። በሰማይ ያሉ መላእክትም ይደረግ ይሁን ብለዋልና እግዚአብሔር ከአንቺ ሰው ሕይወን እንደወጣ መቤቴ ማርያም ሆይ ደስ ይበልሽ። ብሉሃን ነሳፎር በድርሳኑ እንዳመሰግንሽ እኔም አመሰግንታለሁ። የጠፋ በግ አዳምን የፈለገው ባገኘውን ጊዜ ተሸክመው እውነተኛ ቸር ጠባቂያችን ክርስቶስ ካንቺ ተወለደ፣ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር ወደ እኔ ጣላት የዋን ጽም የሚጎዳ ማሰሪያውን ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩ ደመና ተጭኖ መጡ በማኅፀንሽ አደረ፣ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን ላይ ታሩ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የመሰግድለት ቃል የሚባል የእግዚአብሔር አንቺን ባሪ አንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። የወለድሽው ወለድሽውም በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽ ንጉሥ አማኑኤልን የወለድ ሽመ ቤቴ ማርያም ሆይ ደስ ይበልሽ። ማየተ መድንግልና ሳይለወጥ ንጉሥ ክርስቶስን የወለድ ሽመ ቤቴ ማርያም ሆይ ሰላምታ ይገባሻል። ማይተ መድንግልና ሳይለወጥ ንጉሥ ክርስቶስን የወለድ ሽመ ቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድ እናትና አገልጋይ ተብለሻለና። ዓለም ሳይፈጠር የነበረ ዓለምን አሳልፎ የሚኖር ማለት ነው። የበረከት ፍሬ ለተገኘባት ተክል ጠባቂዎች ላልጻሩባት፣ ላልደከሙባት የተክል ቦታ የተባለች ለመቤታችን ለማርያም ሰላምታ ይገባል። የእግዚአብሔር የባሕርይ ልጁ ወደዚህ ዓለም መጥቶ ከእርሷ ተወልዷልና አድኖናልና ኃጢአታችንን ማስተስረውና ድንግል ሆይ፣ የአብ ቃሉ ወልድ በዚህ ዓለም መጥቶ ካንቺ ሰው የሆነ ብዙ መምህራን ክብሪሽን ተናግረዋልና ጸጋን አገኘሽ። በዚህ በብዙ ክብር ወደ ተሸለመች ወደ እናታችን ወደ እመቤታችን ክብሯን ታዩ ዘንድ ነው። ንጹሕ ድንግል የሚሆን ዮሐንስ ወዘነ ንጉሥዋት ያቺ ሙሽራ ጳጥሪያ ኮከብ በራች ብሎ አሰምቶ እንደ ተናገረ ፈጽማ አብርታለችና ይኸውም የከበሩ ነቢያት ደስታቸው የሆነ የጌታችን ሀገር በአዲስነት የምትመልጽዎናት በአብ ሰማምኜ አብን ወላድ በወልድ ስም አምኜ ወልድን ተወላዲ ብዬ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሠራጺ ብዬ ምንም ላጠይቆ በአካል ሦስት ብር በባሕሪ በሕልውና አንድ አምላክ ብዬ አምኜ ረድኤተ እግዚአብሔርን አጋሽ በማድረግ የእመቤታችን የተአምር መቅድም ማንበብ ጀምራለሁ። ይህ የሥርዓት መጽሐፍ የምስር ከሚሆን ከማልቃን ቦታ ከሐዋርያው ከማርቆስ መንበር ተገኝቶ የወጣ ነው። የሰሩትን መምህራን እመቤታችን ዘወትር የምታነጋግራቸው ሃይማኖታቸው የቀና ምስጢርን የሚያስተምሩ ክቡራን የሚሆኑም ቃለ ጳጳሳት ናቸው። በራእይ በምትነጋገርበት ጊዜም አለ፣ በሕልምም የምትነጋገረችው ጊዜ አለ ተገልጻም የምትነጋገራቸው ጊዜ አለ። እነዚህን ድንቅ ድንቅ ተአምራት የሚሰሩ አባ አብርሃምና አባ ማርቆስ፣ አባ ማቴዎስ ናቸው። እንደተነጋገረቻቸውም ፍጹም ተአምራት እንዳደረገችላቸውም የተአምራት ዜና የእመቤታችን ዜና ተአምራት የሚናገድን መጽሐፍ ተጽፏል። አባ ሚካኤልና አባ ገብርኤል በሚባሉ ጳጳሳት ዘመን አባ ዮሐንስ ኤጲስቆጶስነትን በተሾመ ወራት ከግብፅ ወደ ኢትዮጵያ በወጡ በሦስት ዓመት የሥራቸው ከአረብ ቋንቋ ለኢትዮጵያ ሰዎች በግዕዝ ቋንቋ ተተረጎመች። ቆስጠንጢኔዎስ የተባለ ንጉሳችን ዘርዓ ያዕቆብን በነገሰ በስድስተኛው ዓመት የሥርዓታቸውን መጽሐፍ እንዲህ ይላል። በየሳምንቱ ድሁድ በእመቤታችን ሠላሳ ሦስቱ በዓላት ሁሉ በቤተ ክርስቲያን ሁሉ በፍጹም ክብር በፍጹም ደስታ የእመቤታችንን ታምር ማንበብ እንዳያስታጉሉ። እመቤታችን ከፍጥረት ሁሉ የከበረች ንድ ክብርት ናትና፣ ከእግዚአብሔር በታች እንደ እመቤታችን የከበረ የለም። በዕለተ እሁድ በእመቤታችን በዓላት ሁሉ የእመቤታችንን ተአምር ማንበብ እንዳያስተካክሉ አውቅዙ በዓላቷ አመኝህ ናቸው። በነሐሴ ሰባት ቃል የተጸነሰችበትም በነሐሴ አስራ ስድስትም ሥጋዋ የፈለሰበት ነው። ከአስራ ስድስት ጀምረው እስከ ሀያ አንድ ድረስ እስከ ልጇ ትንሣኤ በዓልም አድርገው አክብሩ። በመስከረምም የእመቤታችን ስዕል የመሪና ቦታ ወደምትሆን ጼዴንያ ወደምትባል አገር ገብታ የተቀመጠችበት ነው። ይህችም ስዕል ስጋን የለበሰች ትመስላለች። ከፊቷም ወስ ሲወጣ ይታይ ነበረ። በዚሁ በሃያ አንድ ቀን ትከብራለች።